ላከች ቴክስቱ ገብቷል። አዎ ልክ አለች። በቃ እንግዲ ተዘጋጅ ተዘጋጅ ራስን አዘጋጅ። እሺ በቃ መድብር፣ በተስማማነው መሰረት ቴክስት ሳደርግልህ ደውል። እየጠየቁ ያለአነገ በቃ ምግብ ቀርቦ ከምናወራ ሲጨርሱልን እናወራለን። በቃ እናንተ ችግር እንደ ጫጩት መፈልፈል አያስጠላችሁም አይደል? እኔ በስማ እን እነዛ ፎከራችሁ ሄዳችሁ እንደ ጉም ተበተናችሁ ትመጣላችሁ። እኔ እኔ በእናንተ ምክንያት የሆነ ጦስ እንደሚመጣብኝ አቅ ነበር። ሲጀመር እሺ ዝም ምን አይነ አይኔን ታኛ ለሽ አባይም እንዴ ነው ባረኬ። እንድሰጥሽ ነው የፈለግሽ? ጸሎት ካደረክ ብዬ ነው። ጸሎት ካደረክ ብዬ ነው። እና ምን ነው? ዝና ሴጣን ነው አሉሽ፣ ሴጣን ነው አሉሽ ወይ? አቶ ዝና ያበበ ደንበሳ ልጅ እንግዲህ በመድብልና ሞገስ እጅ ሊወድቅ ትንሽ ሰዓታትና ቀናት እለታት ሰዓታት እና ደቆቹ የቀሩት ይመስላል። እውነት እንግዲህ ነገሮች እንዳሰቡት እየሄደላቸው ነው ማለት ነው። መድብል እንግዲህ ያሰባቸው ነገሮች አድርጋቸዋሉ ብሎ ያሰባቸው ነገሮች እየከሸፉበት አይደለም። የሚያደርጋቸውን ነገሮች ደግሞ አስቦ አውጥቶ በእቅድና በፕላን ስለሆነ ተሳክቶለታል ማለት እንችላለን ማለት ነው። ግን ደግሞ ዝና የዝና ነገሮች ሁሉ ይከሽፉበታል። የሚከሽፉበት መንገድ ምን መሰላችሁ? ውድ ቤተሰቦች የሚያደርጋቸውን ነገሮች ከትቢትና በስሜት ስለሆነ የሚወስነው ነገሮቹ በሚፈልገው እና በሚያደርገው ነገር እየሄዱለት አይደለም። አንዳንዴ በስሜት የምናደርጋቸው ነገሮች፣ በስሜት የምንወስናቸው ውሳኔዎች፣ በስሜት የምንወስዳቸው እርምጃዎች ትክክል አይደሉም፣ እኛን ይጎዱናል፣ በኋላም ደግሞ መስዋዕትነት ያስከፍሉናል። መድብል እንግዲህ አውጥቶ አውርዶ ፕላን አቅዶ ነው የሚያደርገው። ባለፈው መጀመሪያ ላይ ገና ዝናን ለመያዝ አሰብኩ ብሎ ያወራ እለት ቁጭ ብሎ መጀመሪያ ምንድን ነበር ያለው ለሞገስ፣ ካስታወሱ ከሆነ ሞገስ የዚህን ነገር እንዴት እንደምንይዝ ዝናን መያዝ አለብን ብሎ ሲያወራው ሞገስ እንግዲህ ደንግጦ ነበር። እንዴት እንዴት ሊሆን ይችላል? እንዴት በየት እንዴት በምን በኩል ሊሆን ይችላል? ይሄማ የማይታሰብ ሀሳብ ነው እያለ ነበር ማለት ነው። ከዛም እንግዲህ አይ ይሄማ ግድ ነው የማይቀር ነገር ነው ብሎ ነበር ያለው። በዛም እንግዲህ በጣም ነበረ ሞገስ የደነገጠው። እንዴት አድርገን እንዴት ሊሆንልን ይችላል? ዝና ማለት እኮ አንድ ሰው አይደለም አስር ሃያ ሰው ማለት ነው። ዝና ማለት እኮ አንድ በግ ብቻውን ቀቅሎ የሚበላ ሰው ነው። ስለዚህ እኛ እሱን የምንችልበት ምን አቅምና ወኔ ሊኖረን ይችላል? ብሎ ነበረ እንግዲህ አስተያየት ያቀረበለት። በዛም እንግዲህ ሞገስ መድብል ምንም እንዳታስብ ለሱ እኔ ራሴ ፕላን እና ነድፌ አቅጄ ነገ አሳውቀሃለሁ፣ በዛ መሰረት እንይዘዋለን ብሎ ነበር ማለት ነው። እንግዲህ የነደፈው መጀመሪያ እንግዲህ ማህሌት መያዝ እንዳለበት አሰበ። ማህሌት ደግሞ በእግሯ መታ ራሱ ወጥመድ ውስጥ ገባችለት። በሁለተኛ ደረጃ ኤፍራታም መያዝ ነበረ። ኤፍራታም እንደዚሁ ደግሞ በአሰበው መልኩ መጥቶ እግሩ እግሩ ስር ገብታለች ማለት ነው። ወይም ተሳክቶለታል በአጭሩ መንገድ ተሳክቶለታል። እንግዲህ ሶስተኛ እና የመጨረሻውን አሳ ለመያዝ እንግዲህ ዝናን ነው። ዝናን ለመያዝ ደግሞ የተጠቀሙት ዋና መሸጋገር አድርጎ ያገኘው ኤፍራታ ነው። ኤፍራታም እንግዲህ ኤፍራታ ከገንዘብ ራሷን ከገንዘብ በላይ ትወዳለች ማለት ማለት ገንዘብን ከራሷ በላይ ትወዳለች ማለት ብንል ማካበድ አይሆንም። ለሱም ማሳያ እንግዲህ አብረሽ መድኃኒት ጨምረች ከዝና ጋር ትበያለሽ ብሎ ሲላጥ መድብን፣ እሺ በእጄ ዋናው ብቻ ገንዘቡን አምጣው ነው ያለችው። ራሷን ስታ እየወደቀች ራሷ ፌንት እየበላች ራሷ አደጋ ውስጥ እየገባች ያ ነገር ለሞት ራሱ ሊሰጣት ይችል ይሆናል አንደኛ፣ እሱንም አብልታ ራሷም ጠፋች ማለት ነው። አጥፍቶ መጥፋት ስራ እየሰራች እንግዲህ ቢሆን እንኳ በእርግጥ መድብል በዚህ ልክ እንድትጎዳ አያደርጋትም። ግን ደግሞ እሷ ግን እስከ መጨረሻ ድረስ ከጥግ ድረስ ውሳኔውን እርምጃውን ለመፈጸም አቀዳያ ኦኬ ብላ ተቀብለው ነው ሄደችው ማለት ነው። በዛም እንግዲህ መድብል እሷን እሺ ምቸገረህ አድርገዋለሁ ብቻ ብሩን ጋፍጥ ለኔ ስትለው እንግዲህ መድብል ነገሮቹ በደንብ እንደተሳኩለ ሲያቅ በጣም ነው በደስታ የዘለለው ማለት ነው። አይታችሁታል እንግዲህ እንደንቦሳ ጥጃ ሽቅብ እየዘለለ ነበረ። አንድ ሰው አስቡ፣ አቅዱ ያሰብነው ነገር ጎል ሲመታ በጣም እንደሰታለን። በጣም ነው የሚያስደስተውም ደግሞ ማለት ነው። እና በቃ በጣም ነው የተደሰጠበት ደግሞም ያስደስታል። ለምን ግዴታ ነው ማለት አንድ ሰው ያሰበው ነገር ግብ ሲመታ ምንም ጥያቄ እናንትን የለው ማለት ነው። ወደ ቤተሰቦች ሰላም ውድን የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላምታዬ ይድረሳችሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ክፍል እንዳያችሁት በተወሰነ መልኩ ለምን እንዳየ ነው እንግዲህ የፍራታ ዝናን ለመያዝ ለነመድብል ዋና መሸጋገሪያ ድልድይ ሆናቸዋለች። ለዚ ምሷንም ደግሞ እንዴት ደፍር እዚህ ውስጥ እንዴት ገባ ያደርጋል። ዝናን እንግዲህ በጣም ነው የምትፈራው በጣም ከምላችሁ በላይ ግን ደግሞ የገንዘብ ጉዳይ ስለሆነ ፍራቷንም ሁለ ነገሯን ወደኋላ ትታ መታለ ማለት ነው ተጋፍጣለች። እንግዲህ ዝና ጋር ዝና እንደውላ የምትፈልገው ካፌ ቀጥረው ነበረ። ከዛ ምንድነው የፈለግሽው ሲላት፣ መጀመሪያ ረበጣም ርቦኛል፣ ምሳ ጋብዘኝ ብላ ነው ያለች። ምግብ እንግዲህ ምን ይታዘዝልሽ፣ ምንድነው የምትፈልጊው? እኔ ዝና ያገኘው ጥናሰስኪ ስበላ መሰለሽ እንደ ሲላት፣ በቃ ችግር የለውም የቤቱን ስፔሻል ያምጡ ነው ያለችው ማለት ነው። እንግዲህ የቤቱን ስፔሻል አዝዘው እስከሚመጣ ድረስ እየቆየባቸው ነበረና፣ ይሄ ምግብ ዘገይሳ ምንድን ነው ገና አብክ ተጋግረ ነው እንደሚያመጡ ሲል፣ አይ ምግባቸው ጣፋጭ ስለሆነ በጥራት ነው የሚሰሩት ነበር ያለችው ማለት ነው። እንደዚያም ስትለው ደግሞ ዝና ጠርጣሪ ስለሆነ ምን ማለት ነው፣ እሱንም ደግሞ ታውቂያለሽ እንዴት አወቅሽ? ነበር ያላት። አይ በፊት መሀልት ጋር መተን ስለምናቅ ነው አለች። እሷ መልስ አላጣችም። ከዛም በኋላ እንግዲህ አይ ለካ እኔ በምሰጣችሁ ብር እዚህ ነው እናንተ ለካ ሆዳችሁን የምትገለብጡት፣ ለካ እናንተ ቁርጥጥብ ስትከትፉልኝ ነው የምትኖሩት። ለካ እኔ እኮ እንደዛ አላሰብኩም ነበረ እያላት ነበረ። አይ እንደዛ ሳይሆን አንድ አንድ ቀን ነው እኮ የምንመጣው ብላ እንግዲህ ነገሮችን ለማሳረፍ ሞክራለች። ከዛም እንግዲህ ምግቡ ሲቀርብ ደውዪልኝ ብሏት ስለነበረ መድብል እንግዲህ ቴክስት አደርጋለታለች ቴክስት ስታደርግም እንግዲህ ቢ እንጂ ምንድን ነው ወደዚያ ወደዚህ የሚልሽ ምንድን ነው አሳብሽ ርቦኛል ስታያል ነበር እንዲህ ምን ምን አስበሽ ነው እያላት ነበረ እሷ ምግብ ርቧት ለመብላት ጓጉታ ሳይሆን ነገሮቿን እያሳካች ነው የብሩን ነገር እንግዲህ እዛም ገብታ ከተቀመጠች በኋላ ዝና እየመጣሁ ነው ብሎኛል መድብል የብሩን ነገር አስብበት እንግዲህ ምንም አይ ሳይድ ኢፌክት የለውም አይደለ እያለች ነበረ አዎ ቢ ግን መጀመሪያ እሱ መብላቱን አረጋግጭ ያኔ ለኔ ቴክስት አድርግልኝ ብሏታል ማለት ነው። በአላት መሰረት እንግዲህ ቴክስት አድርጋለታለች። ግን እኔ ያልገባኝ ነገር መድኃኒቱ ሲጨመር አላየንም ነው። የት ነው የተጨመረው? ወይስ ገና ነው የሚጨመረው? ደውልላት እያለችው ነበረ አስተናጋጇ። ያነች ወይስ የምትጨምረው፣ ወይስ ደውልለት? አልገባኝም እየሆነ ያለው ነገር እና ውድ ቤተሰቦች በጣም እንግዲህ ዝናን ለመያዝ ቴክስቱም ሲደርሰው መድብል በጣም ነው የደነገጠው። በቃ ሞገስ እንግዲህ ተዘጋጅ፣ እንግዲህ ራስን አዘጋጅ ሲለው ሞገስ ራሱ በጣም ነው እንግዲህ ሰውነቱን ሰውነቱን ያላላበው እንግዲህ፣ እጁን ሰቅሰቅሰቅሰቅ፣ ጣቱን አጠፍ ዘርጋ እያደረገ ይገኛል ሞገስ። እውነት ሞገስ እንግዲህ በዚህ ልክ ጀግንነቱን እስከ ጥግ ይጋፈጥ ይሆን? እሱን አብረን ነው የምናየው። የሆነ ውድ ቤተሰቦችን ኤፍራታ ግን እንደ ጉድ ነው ለመድብል መድህና መድላደያ የሆነችው። ማለትም ቤቱን እንግዲህ ብዙ ነገሮችን እየቀባጠረች ትገኛለች። ሌላው ዳጣናት ዳጣ ብድ ቤት ቤተሰቦቿን አግኝታ ገኝታ እንግዲህ ደስ በሚል ሁኔታ ከቤተሰቦቿ ጋር አሪፍ ጊዜ እያሳለፈች ትገኛለች። ለአሁኑ በጣም ደስ የሚል ጊዜ እያሳለፈች ነው። ለወደፊቱ ደግሞ እንግዲህ ፈጣሪ ያቅላታል ማለት ነው። እዛም የተወሰነ ቻለንጅ ፈተናዎች ቢገጥሟትም ዙሮ ለእለቱ አሪፍ ላይ ነው የምትገኙ። እንግዲህ ዛሬ ከሉላ ጋር አንድ ላይ ነው የዋሉት ማለት ነው ዳጣና ሉላ ማለት ነው እንግዲህ ሉላንም ሚዜ እንደም የምታደርገኝ እኮ ቃል ገብተሽልኛል፣ የዛን ሰዓት እያለቻት ነበር። ቃል ቃል ነው አብሸሬ ቀሚስ ከለበሽ አድርግሻለሁ ብላት ነበረና፣ በፊት ምንም አታስቢ፣ ቃሌ ቃሌ ነው፣ ምንም አታስቢ እያለች ነበረ። ዳጣም እንግዲህ ግዙ ታድይ ፍቅር ግን ማለት ምን ማለት ነው? ፍቅር እንዴት ነው? እያለች እንግዲህ ተደጋጋሚ ጥያቄዎችን እየጠየቀቻት ነው። ሉላም እንግዲህ ፍቅር ማለት በጣም ከባድ ነው። ከአንቺ በላይ ለሰው መሞት ማለት ነው፣ ለምትወጂው ሰው መኖር ማለት ነው እያለች እያስረዳቻት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።